እንዳልክ ግን ማለት ነው። አንተ ቪዲዮ በለቀኩ ቁጥር እኮ እኛ በመሮጥ ተደፍተን አለቅን እኮ። ዛሬማ ስንት ቅመሞች እንደ ሮጥ አጠይቁኝ። ቤተሰቦች በጣም ደስ ብሏቸው ነበረ ሲሮጡ የነበሩት። ከዛ ውስጥም ደግሞ አንዷ ምን ነበርኩ፣ በጣም ደስ ብሎኝ ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ ቅመሞች ዬ እንዴት ናችሁ? የኔ ውዶች፣ የኔ ምርጦች ማለት ነው። እኔ ጋ ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ በያላችሁበትም የዓለም ዳርቻ ሰላማችሁ ብልጬ ናችሁ ብዙ ትርፍርፍ ይበልን የኔ ውዶች ማለት ነው። መችም ያው እንዳልክ ቪዲዮ በለቀቀ ቁጥር ያው ሁላችንም በመሮጥ ተሰባብርን አልቀናል። ከዛ ውስጥም አንዷ እኔ ነኝ። እውነት ለመናገር አንዴ እንኳን ሄሉ የድል ሰጥተው እንዳልክ ብዙ ቴክስቶችን እየጻፈ ነው፣ ቪዲዮዎችን ስለ ሄሉ ይለቃል እና እነዚህን ሁሉ እንዴት እያየች አስቻላት፣ አንድ ቀን እንኳን ብታገኘ ብለን የብዙዎቻችን ጥያቄ ነው አይደለ? እንዴት አስቻላት እያለ ነው። ዛሬ እንግዲህ እንዳልክ ቪዲዮ የልቤ ሰው በጣም አመሰግናል ያለው ብሎ ቪዲዮ ለቅቆ ነበር። ያው ብዙዎቻችሁ ምሮጣችሁ ገብታችሁ ደንግጣችሁ እንዴት እንዳልክ እኔ ደግሞ እውነት መስኖን ምናምን ብላችሁ ኮሜንት የጻፋችሁት እያየሁ ነበረ። በነገራችን ላይ ኮሜንት ማንበብ ቪዲዮ እያየሁ ደስ ይለኛል። ቪዲዮን እያዳመጥኩ ኮሜንት ማንበብ እና ቅመሞች እያሁላችሁም እንደኔ በመሮጥ እንደተሰባበራችሁ ነው የተረዳሁት ማለት ነው። እኔም እውነት ለመናገር ከእናንተ ውስጥ አንዷ እኔ ነኝ። ደስ ብሎኝ ነበር በቃ እኔ እንጃ ሄሎ፣ አንድ ቀን አግኝታው እንዳልክም ብታወራው ዝም ብላ እንኳን ማለት ነው። ይህ ሁሉ እየሆነ ያለውን ነገር እንደው አንድ ቀን እንኳን ራሷ ላይ ጥያቄ ፈጥሮባት አቅም ብዬ አስባለሁ እውነቴን ነው ብላችሁ ለምን የሚል እኛ ሴቶች ጥያቄን ጠይቃለን። አለ ያ እንኳን ፈጥሮባት አንድ ቀን እንዳልክን ብታገኝ በላይ የብዙዎቻችን ጉጉት ነበረ። ዛሬ ያው የልቤ ሰው አመሰግናለሁ በሚል ቪዲዮ እንግዲህ እንዳልክ ያው ቆየት ያለ ቪዲዮ ከሄሉ ጋር የነበረውን ቪዲዮ ለቆ ነው ያው ዛሬ ያየ ነው ማለት ነው። እውነት ለመናገር እኔ ትክክለኛ ሄሉሻዬን አገኛት ብዬ የእውነት ደስ ብሎኝ ነበር። እግዚአብሔርን ነው የምላችሁ ምክንያቱም አገኛት ማለት እኮ ፍቅረኝነታቸው ይቀጥላል ማለት አይደል? በቃ ተገናኝቶ ራሱ እኮ ማውራት ትልቅ ነገር ነው። ተገናኝቶ እነዛን ሁሉ ቴክስት ትጽፍ ነበረ፣ ቪዲዮዎችን ያለው እንዳልክ፣ ለምን ህይወት ይቀጥላል ብላ ራሱ ሱ ህይወቱን እንዲቀጥል ህይወቱን እንዲመራ በእህትነት ራሱ አግኝታ ብታወራውና ብታወያይም የሆነት ነኔ ደስታዬ ነው። ግዴታ እኮ ፍቅረኛሞች የሆኑ እዚህ ጋር እንድታሰምሩበት ምፈልገው ማለት ነው። እግዚአብሔርን ያው እንዳልክ የተናገረውን አልደክምላችሁም ሰምታችኋልና፣ የእውነት ያገኛት የተገናኙ ነው የመሰለኝ። በቃ የእውነት ነው የምላችሁ፣ ነካ የቆየ ቪዲዮ ነው፣ የሚገርማችሁ ነገር ማለት ነው። እና ያው ብዙዎቻችሁም ያው ከእንዳልክ በላይ ኮሜንት እየጻፋችሁ ነበር። እንዳልክ ሂድና ግዴነህም፣ ድፈርና አንድ ያገኛትና አውራት የምትሉን ልጆች አላችሁም እሷ ፈቃደኛ አይደለችማ ቤተሰቦቼ አንድን ሰው እኮ ለማግኘት የዛን ሰው ፍቃድ ያስፈልጋችኋል አይደለም ስለዛ ሄሉ ፈቃደኛ ብትሆንና ለምንድን ነው የሁሉ ቴክስት ይጽፋል ቪዲዮ ይጽፋል ለምን እንኳን የራሱን ህይወት አይመራም ምስቲ እንደ እህትነትም ግዴታ ኮ ፍቅረኛ መሆን አይደለም ቤተሰቦቼ የአብናት ሄሉ ምናምን ልትሉ ትችላላችሁ እሱ ችግር የለውም እግዚአብሔር ወደ ፈቀደ አደርጋት ግን እንደ እህትነት ሁላችሁም ኮ ታደርጉታላችሁ በመልካምነት ለምንድን ነው የሁሉ ነገር የሚያደርገው ብላ ለራሷ ጥያቄ ጠይቃ እንደው ያብ ሄሉን እንዳልክ ሄሉን ብታገኘውና አንድ ቀን እንደዚህ እንደጓጓ ብታወራው አንድ ቀን እድል ብትሰጠው የእውነት ደስ ይለኛል ማለት ነው። እና የዛሬው ቪዲዮ ሁላችንንም እያሯሯጥን የእውነት ሄሉ እንዲህ ነው አገኘችው እንዳልክ እውነት ተገናኙ ብዬ እኔ ደስ ብሎኝ ነበር። እግዚአብሔርን ነው የምላችሁ፣ በቃ ደስ አለኝ። እንደው አንድ ቀን እድል ሰጥተው ብታገኘው ብዬ ስለማስብ የኔም ጥያቄ ስለሆነ የተገናኙ መስነውን ነበረ ግን አይደለም። ቤተሰቦች ሁላችሁን ቪዲዮን አይታችኋል፣ አዳምጣችኋል እንዳልክ ያለውን ግልጽ ነው። የቆየ ቪዲዮ ላይ ያው ሪከርድ አድርጎበት ነው እያወራ ያለው ማለት ነውና ለማንኛውም እንዳልክዬ አንድ ቀን በፍቅረኛ ሞች ቢሆን ደስ ይለናል። ካልሆነ ደግሞ እንደ ህት እንደ ጓደኛ ምን ነው ለነሉልት ጓደኝነት ተሰጠው አደለ እንዴ፣ ምን ችግር አለ? እውነቴን ነው ምላችሁ፣ ችግር የለም። እንዳልክ እኮ በነገራችን ምርጥ ልጅ እኮ ነው፣ ጌታን በጣም ምርጥ ልጅ። ስራዎቹ እንኳን ከዚህ በፊት የሚሰራቸውን ስራዎች እንኳን ይናገራሉ። ምናል ልባሞንድ እንደሆነ አስተዋይ እንደሆነ የበፊቱ ስራዎቹ እንኳን ይናገራሉ። እኔ አንድ ጊዜ ተናግሬዋለሁ። እንዳልክ ለሚዲያ አደሰው አይደለም በሄሉም አይደለም የታወቀ እንዳልክ የራሱ የሆነ ስራ ያለው ልጅ ስራ ትንሽ አስከፊ ስለሆነ ስለተሆነው እንጂ በትልቅ ስራ የታወቀ ልጅ ነው በጣም ተከታይ የነበረው ልጅ ነው እንዳልክ በነገራችን ነ እና በሄሉ የታወቀ አይደለም ለመታወቅም ፈልጎ ወደ ሄሉ የመጣ አይነት ሰው አይደለም ምናልባት ብትሉ እንኳን እና እንደ አንድ ቀን አግኝታው ምን ነው ለያብ እንኳን ስንት ጊዜ ድል ሰጥተዋለን እንዴ ምን ችግር አለው የእውነት ዳያብ እንኳን ስንት ጊዜ እኮ እድል ሰጥተው አልቻለም። ለእንዳልክ ደግሞ አንድ ቀን እድል ሰጥተው እንደ ወንድምም እንደ የራሱን ህይወት እንዲጀምር ካልሆነም ደግሞ